ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችን። በዛሬው ዝግጅታችን በኢፌድሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ላይ ያከናወነውን የእቅድ ግምገማ የተመለከተ ዝግጅት ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ ሀገራዊ ስርዓትን በማስቀጠል የሚፈለገውን ኢኮኖሚያዊ ማህበራዊና ፖለቲካዊ ስርዓትን በውጤታማነት ለመምራት የራሷን የአሰራር ስራ ዘርግታ ትጓዛለች። ለዚህም ሂደት ስኬታማነት ደግሞ የተለያዩ ተቋማትን በማደራጀትና የመፈጸም አቅማቸውን በማሳደግ የሀገር እድገት እንዲሳካ በርካታ ስራዎች ይሰራሉ። እነዚህ ሀገራዊ ተቋማት ደግሞ የታለመላቸውን ግብ እንዲያሳኩ በሀገራዊ መዋቅር ይፈተሻሉ፣ በክትትልና ቁጥጥር ስራዎች ውስጥ ያልፋሉ። በመሆኑም በፌዴራል ተቋማት ላይ የክትትልና ቁጥጥር ስራዎችን የመተግበር ህገ መንግስታ ፖለቲካዊ ኃላፊነት የተሰጠው የኢፌዴሪ የህዝብ ተወካዮች ምክር ቤት ነው። በዚህ መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት በተቋማት ላይ የሚያደርገውን የክትትልና ቁጥጥር ስራዎች ውጤታማ ለማድረግ ተቋማት እንዳላቸው የአሰራር ስርዓትና ባህሪ ማዕከል በማድረግ በተለያዩ ቋሚ ኮሚቴዎች ስር በማደራጀት ስራውን ያከናውናል። ከእነዚህም ቋሚ ኮሚቴዎች መካከል የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አንደኛው ነው። ይህ ቋሚ ኮሚቴ የተለያዩ ተቋማትን የሚከታተልና የሚቆጣጠር ነው። ስራችን በዋናነት የሚያተኩረው አንዱና ዋናው የምክር ቤቱ ተልእኮ የሆነው የክትትልና ቁጥጥር ስራ ነው። የክትትልና ቁጥጥር ስራችን በኢፌድሪ የፌዴራል ተቋማት ውስጥ ባሉት ሚኒስቴር መስሪያ ቤቶችና ሌሎች ትላልቅ ተቋማት ያካትታል። እነዚህም ወደ ስምንት ናቸው። አንደኛው የውጭ ጉዳይ ሚኒስቴር ነው። ሁለተኛ የመከላከያ ሚኒስቴር ሶስተኛ፣ የሰላም ሚኒስትር አራተኛው፣ የአደጋ ስጋት አመራር ኮሚሽን ነው። አምስተኛው፣ የስደተኞችና ስደተ ተመላሾች፣ ስድስተኛው፣ የኢሚግሬሽንና ዜግነት አገልግሎት ነው። ሰባተኛው፣ የኢንፎርሜሽን መረብ ደህነት አስተዳደር ነው። ስምንተኛው፣ የብሔራዊ መረጃ ደህንነት ተቋም ናቸው። እነዚህ ተቋማት አብዛኞቹ ያው የጸጥታና ደህንነት ተቋማት ከመከላከያ ከኢንፎርሜሽን መረብ ደህንነትና ከብሔራዊ መረጃ ደህንነት አንጻር ስናያቸው የሀገሪቱን ብሔራዊ ጥቅም የሚያስከብሩ የሀገሪቱን ሉአላዊነት ከፍ እንዲል ከፍተኛ አስተዋጽኦ የሚጫወቱ በተለይ ብሔራዊ ጥቅም ከማስጠበቅ፣ የዜጎችን ደህንነት ከማስጠበቅ፣ የሀገርን ዳር ድንበር ከማስጠበቅ፣ ሀገርን ሰላም ከማስጠበቅ ትልቅ አስተዋጽኦ እያበረከቱ ዋሉ መከላከያን ብናይ እና ሌሎችም ቢሆኑ ህይወታቸውን መስዋዕት የሚያረጉ አንጋፋ በእድሜም ስናያቸው በጣም ረጅም ዓመት የቆዩ ከሀገሪቱ ሞደር የስልጣኔ ዘመን ጀምሮ ረጅም ዓመት የውጭ ጉዳይ ሚኒስቴር አንጋፋ ትልቅ ተቋም ነው። መከላከያ ሚኒስቴርም እንትን እና በጣም አንጋፋና በጣም ትልቅ ኃላፊነት ሀገር ኃላፊነት ያለባቸው ተቋማትን ቋሚ ኮሚቴያችን ክትትልና ቁጥጥር ያደርጋል። በዚህ መሰረት ቋሚ ኮሚቴው ክትትልና ቁጥጥር የሚያደርግበት የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር አንዱ ነው። ይህ ተቋም የራሱ ተልእኮ ኃላፊነትና ስራዎች ያሉት ነው። ኢንፎርሜሽን መረብ ደህንነት አስተዳደር በአዋጅ የተቋቋመ ተቋም ነው። በተለይ ቁልፍ መሰረተ ልማቶችን የህዝብና የመንግስት መሰረተ ልማቶችን ደህንነት መጠበቅ ነው። ሜጀር ተልኳችን በዚህ ውስጥ ግን ምን ምን ጉዳዮችን እንሰራለን የሚለውን ስናይ በተለይ የኢንፎርሜሽን አሹራንስ የምንለው አንድ ዘርፍ አለን፣ የመረጃ ደህንነት የምንለው አንድ ዘርፍ አለን እና ቴክኖሎጂ ማልማት የምንለው ደግሞ ሦስተኛው ፒላራችን ነው። በዚህ ጉዳይ በዋናነት የኢንፎርሜሽን አሹራንስ የምንለው ሴክተር እንግዲህ የአጠቃላይ የሳይበር ዳይናሚክሱ የሰው ልጅን መሰረት አድርጎ በተለያዩ የሶሻል ሚዲያዎች የቴክኖሎጂ አጠቃቀም ጋር ተያይዞ የሚመጡ ጉዳቶችን ቀድሞ የመከላከል ስራ ማለት ነው። በዚህ ሂደት የሚለሙ ምርቶችን የመፈተሽ፣ ደህንነታቸው የተረጋገጠ መሆኑን ቀድሞ ማየት እና ማረጋገጥ፣ ስታንዳርድ የማውጣት ስራ እንሰራለን። በዚህ ውስጥ እንግዲህ ሁሉም ተቋማት በሚባል ደረጃ ታዳጊዎቻችን በሚባል ደረጃ ቴክኖሎጂ ይዞልን የመጣውን ትሩፋት ተጠቅሞ ምርቶችን ያመርታሉ። እነኚህን ፕላትፎርሞች በሀገር ደረጃ ላሉ ቁልፍ ተቋማት ተጋላጭነት እንዳይኖራቸው መፈተሽ ነው የምንሰራው። ይሄን ስንሰራ ተቋማቱ ራሳቸው ሊጠይቁን ይችላሉ። አስገዳጅ ፍተሻዎችም ልናደረግ እንችላለን። እንግዲህ የግለሰቦችንም የተቋማትንም በአጠቃላይ የቴክኖሎጂ ጉዳይ እየተሳሰረም ስለሆነ እሱን እንፈትሻለን። ሌላኛው የሰው ኃይላችን ነው። የሰው ኃይልን በተቋምም በሀገርም ደረጃ ያለንን ንቃተ ህሊና፣ ይሄ ዲጂታል ሊትሬሲ የምንለውን ብቻችንን የምንሰራው ስራም ባይሆን ከትምህርት ተቋማት ጋር ከታዳጊዎች ጋር ንቅናቄ የመፍጠር ከዩኒቨርሲቲዎች ጋር በዘርፉ በአንድ የትምህርት መስክ ብቻ የሚገኝ ባለመሆኑ ያን ንቃተ ህሊና የመፍጠር በተለይ ታች ያለው ተጠቃሚው ማህበረሰብ ንቃተ ህሊና እንዲኖረው በማጭበርበሮች ላይ በቴክኖሎጂ ጥቃት ላይ በሚደርሱ ጉዳዮች ላይ ከተቋማት ጋር በጋራ እየሆንን ቀድሞ ሰው እንዲጠነቀቅ ማድረግ ያለበትን ጥንቃቄ እንዲያደርግ የማድረግ ስራ እንሰራለን። ይሄ በንቃተ ህሊናና አቅም ግንባታ በዛው በኢንፎርሜሽን አሹራንስ ዘርፍ የምንሰራው ነው። ሌላው የቴክኖሎጂ ቁጥጥር ስራ እንሰራለን። የቴክኖሎጂ ቁጥጥር ማለት ወደ ሀገር የሚገቡ ምርቶች ለሀገር አደጋ የሚፈጥሩ ከሆኑ ቀድሞ የፕሪ ኢምፖርት ፈቃድ የመስጠት ነው። ይሄ እንግዲህ ቀድመን የኮሚኒኬሽን የቴክኖሎጂ መሳሪያዎችን የማየት የመፈተሽ ለሀገር ስጋት የሚሆኑ ከሆነ ደግሞ የመከልከል ስራዎችን በአዋጅ በተሰጠን ማንዴት መሰረት የቴክኖሎጂ ቁጥጥር ስራ እንሰራለን ማለት ነው። እንግዲህ እነኚህ በአሹራንስ ዘርፍ የምንሰራቸው ክሪቲካል ማስ የመፍጠር ቴክኖሎጂዎችን ቀድሞ የመፈተሽ የመከላከል ስራ እንዳለ ሆኖ ነገር ግን ደግሞ የምንጠቀማቸው ቴክኖሎጂዎች ላይ መረጃ በተመለከተ የምንሰራው ስራ አለ። ይሄ ለሎ ኢንፎርስመንት ተቋማት የህግ አስከባሪ ተቋማት ከምንላቸው በሚቀርብልን ጥያቄ መሰረት ከወንጀል ና ወንጀል ነክ ጉዳዮችን የመፈተሽ ስራ እንሰራለን። ይሄ የዲጂታል ፎረንሲክ የምንለውን አገልግሎት የመስጠት ነው። ይሄ የፖሊስ ተቋማት ራሳቸው የሚሰሩት የወንጀል ምርመራ እንዳለ ሆኖ ኮምፒውተር መሰረት አድርገው የሚሰሩ ወንጀሎች ግን ውስብስብ፣ ሁሌ ማንበብ መመራመር የሚፈልጉ ስለሆነ በሪሰርችና ደቨሎፕመንት የታገዘ የወንጀል ምርመራ እንሰራለን ማለት ነው። ይሄ በዋናነት ዳታው ላይ ከተከማቸ በኋላ በምንጠቀማቸው መሳሪያዎች አማካኝነት ወንጀሉ እንዴት ተከናወነ የሚለውን በፎረንሲክ አገልግሎት እንሰጣለን። ሪፈራል ሆነን ነው እየሰራን ያለ ነው። በዚህ ውስጥ መረጃን ተደራሽ የማድረግ ነው። ፍትህ እንዲሰፍን ሰላም፣ ጸጥታ የሀገርን ሉዓላዊነት ከማስጠበቅ አንጻር እንግዲህ ብሔራዊ ጥቅማችንን የማስጠበቅም ጭምር የምንሰራበት የዜጎቻችን ደህንነት የምናስጠብቅበት ስራ ነው ማለት ነው። ከዚህ በተጨማሪ እንግዲህ በቀጠናው በዓለም ደረጃ የሚደርሱብን ጥቃቶችን የመከላከል ደግሞ የሳይበር ጥቃትን የምንከላከልበት የናሽናል ሰርት የምንለው የሳይበር ኢመርጀንሲና ሪስፖንስ ማዕከል አለን። ሀያ አራት ሰባት የሚሰራ ማንኛውም ዜጋ ጥቆማ የመስጠት ኢንሲደንቶች ሀፕን ሲያደርጉ ከግል ጀምሮ በተቋማት የሚደርሱ ቴክኖሎጂ ነክ ጥቃቶችን ለእኛ መረጃ ይሰጡናል። እኛም ደግሞ ክትትል እናደርጋለን ማለት ነው። ይህ እንግዲህ ከኢንተርኔት ጌትወይ የሚገቡ ትራፊኮችን የመከታተል በዚህ ረገድ እንደው ለህብረተሰቡም ግልጽ እንዲሆን የምፈልገው መረጃን እንጠብቃለን ስንል የሀገርን ሉዓላዊነት ለማስከበር የምንሰራው ስራ ነው። ይሄ ማለት በዋናነት የመከላከል ጥቃቶች ከውጭም ከውስጥም እንዳይደርሱ ተቋማትን የማብቃት እኛም ደግሞ ባለቤት ሆኖ የመከላከል ስራ እንሰራለን ማለት ነው። የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር የተጣለበትን ተልእኮና ኃላፊነት በአግባቡ ስለመወጣቱ ቋሚ ኮሚቴው በአስተዳደሩ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ላይ ባደረገው ግምገማ መሰረት በየጊዜው የተሻለ አፈጻጸምን እያሳየ እንደሚገኝ የቋሚ ኮሚቴው ምክትል ሰብሳቢ ያስረዳሉ። የኢንፎርሜሽን መረብ ደህንነት አስተዳደር ቀርቦ በምክር ቤቱ ለቋሚ ኮሚቴያችን በአካል ግምገማ ያደረግንበት ሁኔታ ነው ያለው። በ2018 የመጀመሪያ ሩብ ዓመት አፈጻጸሙ ምን ይመስላል የሚለውን ቋሚ ኮሚቴያችን ገምግሟል። ሪፖርቱ ተልኮለታል። ቀድሞ ያንን ሪፖርት በሚገባ አይተን አፈጻጸሙ ያለው አጠቃላይ ወደ 97 ፐርሰንት ነው። በተለይ በጣም ጥሩ ከሚባሉ ተቋማቶች ውስጥ አንዱ ነው። አፈጻጸሙ በየሂደቱ በየጊዜው የተሻሻለ እየተለወጠ ያለ ተቋም ነው። በሀያ አንደኛ ክፍለ ዘመን እንግዲህ የመረጃ ጦርነት በዓለም ውስጥ በከፍተኛ ደረጃ ያለበት ሁኔታ ነው ያለው። በሰላም ውስጥ ያለ ጦርነት የሚያካሄድ ተቋም ነው። ጠላቶቻችን ሁሉ የማይተኙም፣ አንድም ለፖለቲካ ፍላጎት ሌላ ደግሞ የፋይናንስ ከገንዘብ ጋር በተያያዘ ለስርቆት ስካሚንግ የምንለው አለ። ሌላኛው ታሪካዊ ጥረቶቻችን ብንላቸው በመሰረተ ልማቶቻችን ላይ ጥቃት ለመፈጸም ሀገርን ለማውደም ከብልጽግና ኢትዮጵያ እንድትደናቀፍ በርካታ ጥረቶች የሚያደርጉ አካላት አሉ። እነዚህን አካላት የመመከት የማስቆም፣ የመቆጣጠር፣ ቀድሞ የመከላከል ስራ እየሰራ ያለ ትልቅ ተቋም ነው። የውስጥ አደረጃጀት አቅሙን እያጎለበተ አሰራሩን እያዘመነ አዳዲስ ቴክኖሎጂ ጋር ራሱን እያላመደ በፍጥነት እየተጓዘ ያለ ተቋም ነው። በመሰረተ ልማቶቻችን ላይ የሚደርሱ ጥቃቶችን ወደ 13 ሺህ የሚደርሱ ጥቃቶችን መመከት የቻለ ነው። በዚህ አፈጻጸሙ ወደ 97 ፐርሰንት በላይ ሆኗል። በሌሎች ተግባራቶቹም ካቀዳቸው አንጻር ስናነጻጽር አፈጻጸሙ ከፍተኛ በጣም ጥሩ በሚባል ደረጃ ካሉ ተቋማቶች ነው። ከእቅዱ አንጻር ማለት ነው። የተወሰኑ አንዳንድ ችግሮች አሉ። ያው እሱም ተወያይተናል መፍትሄ የሚገኝበት በተለይ የሰራተኞች ፍሰት አንዱ ትልቁ የተቋሙ ተቋም ነው። ሌላ ደግሞ ከኢንፍራስትራክቸር ከቴክኖሎጂ አንጻር የተወሰኑ የባጀት የፋይናንስ አቅም ነው። እሱንም በውስጥ ገቢ ለማጠናከር እየሰራን ያለው ይህንን የተወሰኑ ችግሮቹ ከተቀረፈለት በአፍሪካ ተምሳሌት የሚሆን ለራስም ተርፎ ለጎረቤት ሀገራትም ሊተርፍ የሚችል ጥቃቶችን ቀድሞ መመከት የሚችል በሳይበር ደህንነት የዜጎችን ከጥቃት መጠበቅ እንዲሁም ተቋማትን ሁሉንም ሴክተር ቀድሞ የመስራት ኃላፊነትን ሊወጣ የሚችል ተቋም ነው ብለን ነው የምንወስደው። ተቋሙ የተሰጠውን ኃላፊነት በብቃት ለመወጣት የሚያስችሉ የተለያዩ ስልቶችን ማከናወኑን የአስተዳደሩ ዳይሬክተር ያነሳሉ። አፈጻጸሙ 97 ነጥብ 8 ስንል ምን ማለት ነው የሚለውን ለመግለጽ ያክል አንደኛ የትኩረት መስካችንን አሁን ካለው የቀጠናው ሁኔታ እንደገና እንደ ሀገር የያዝነው የዲጂታል ስትራቴጂ ጉዞችን በተለይ ዲጂታል ትራንስፎርሜሽን ከማምጣት አንጻር ከያዝናቸው ጉዳዮች የተቀዳ እቅድ ነው። የሶስት አመት ስትራቴጂክ እቅዳችን አበይት የሆኑ አንኳር ጉዳዮችን ለማንሳት ያክል የመጀመሪያው ትስስርና ቅርጅት ይፈልጋል። ይሄ እንደ ዓለም አቀፍ ኢንዴክስም የምንለካበት ስለሆነ በሀገር ደረጃ ከፕራይቬት ሴክተሩ ጋር ተናቦ መስራትን ኢኮሲስተሙን የመገንባት እነሱን የማሳደግን ስራ ይጠይቃል። ነገር ግን ትብብርና ቅንጅቱ ደግሞ በአህጉርም ደረጃ ኢንተርናሽናልም ትስስር ይፈልጋል ማለት ነው። በዚህ ረገድ ባለፈው ሩብ ዓመት የኢጋድን ምሳሌ ማንሳት እንችላለን። ጥሩ የሚባል አበርክቶ ያደረግንበት፣ በብሪክስ ጥሩ የሚባል አበርክቶ ያደረግንበት፣ ይሄ በመስጠትና መቀበል ላይ ያተኮረ ትብብርና ቅንጅት የሰራንበት ሩብ ዓመት ነበር። ሌላኛው ተቋማዊ ልህቀት፣ ኦፕሬሽናል ልህቀት የምንለው ነው። ይሄ እንግዲህ ሰርቪስን ስንሰጥ በምን ያህል ፍጥነት በምን ያህል እንግዲህ ኢፊሸንሲ ዋናው ትልቁ መለኪያችን ነው። ሁለተኛ የኛ ሴክተር በጣም ዲሌይ ሴንሲቲቭ ነው። መረጃውንም ብንወስድ ሳይበሩንም ብንወስድ በጣም መፍጠን፣ ቶሎ ምላሽ መስጠትን የሚጠይቅ ነው። ከዚህ አንጻርም የውስጥ አሰራር ስርዓቶቻችንን በማስተካከል አይዞ ሰርቲፋይድ ሆነናል። አይዞ 9001 እንግዲህ በሱም የአሰራር ስርዓት ሰርቪስ አገልግሎት አሰጣጣችን ተቋማዊ ልህቀት የምናመጣበት ነው። የመረጃ ተደራሽነትን ስናይ ያለፈው ሩብ ዓመት በጣም ብዙ ትልልቅ ኢቨንቶች ያለፈበት ኢንተርናሽናል ኮንፈረንሶች ያከናወንበት ነው። ከዚህ አንጻር ጎብኚዎችም ሰላማቸው ተጠብቆ ከመሄድ አንጻር ከጸጥታና ደህንነት ተቋማት ጋር እኛ በመረጃውና በሳይበሩ እገዛ ስናደርግ የነበርንበት ነው ማለት ነው። አቅም ግንባታና ባህልን በተመለከተ እንግዲህ በዚህ ሩብ አመት ትልቅ የሳይበር ሰራዊት ያስመረቅንበት ሩብ አመት ነው። ይሄ በየአመቱ የምናደርገው የንቃተ ህሊና በሚዲያ የምናደርገው እንዳለ ሆኖ፣ ነገር ግን በአካል ሀገሩን የሚወድ ዜጋ በተለይ ለብዙ ጥፋቶች መነሻ ወጣቱን በእኮ ዓላማ እንዲሳተፍ የሚያደርጉ አካላትን ነጻ የምናደርገው እንዲህ የሰመር የክረምት ጊዜያቸውን እኛ ጋር እንዲያሳልፉ በማድረግ ነው። ለዚህ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ሆነን ትልቅ ሰራዊት የማምጣት ከእኛም አልፎ ለጎረቤት ሀገር መትረፍ የቻልንበትን ፕላትፎርም እየፈጠርን ነው። ይሄ ሁለት ነገር ነው። አንደኛ ለጥፋት ተዋናይ አይሆንም፣ ሁለተኛ ሀገራቸውን እንዲጠብቁ ቀድመን እያዘጋጀን ነው ማለት ነው። ይሄ ክልከላ ያለባቸውን ቴክኖሎጂዎች በፕሮቶታይፕ ደረጃ ሪሰርቾች ያወጡ፣ ፕሮጀክቶች ያስመረቁ ልጆችን ነው ወደ ግራጁዌሽን ይወሰድ ነው። ስለዚህ ትልቅ የሚባል የኦፕሬሽናል ኤክሰለንስ የአቅም ግንባታ፣ የባህል ግንባታ አምጥተናል ማለት ነው። በመጨረሻ የውስጥ አሰራራችን ላይ ያለ ክፍተታችንን የመድፈን ይሄ ለሙስና ለብልሹ አሰራር ተጋላጭ እንዳይሆኑ በቴክኖሎጂ የመገደብ እነኛ ስራዎች ላይ ትልቅ የሚባል ስራ ሰርተናል የሚል ነው በዋናነት ኢኮሲስተሙን ስንገነባ ነው። እኛ ብቻችን የሳይበር ደህንነት የጋራ ኃላፊነት ነው ስንል የግል ሴክተሩ ለዚህ ተዋናይ መሆን አለበት ብለን እናምናለን እና አቅም ባልተፈጠረባቸው ሴክተሮች ላይ በጋራ የግል ሴክተሩን ይዘን እየሰራን ያለንበት እንዳለ፣ በማሳያነት በቅርቡ ያስመረቅነው የፍርድ ቤት ሲስተምና የኤሌክትሮኒክ ደረሰኝን መውሰድ እንችላለን። ይሄ በፕራይቬት ሴክተሩ ጆይንትሊ የሰራነው ስራ ነው ማለት ነው። እኛ የሴኩሪቲ ስራውን የዲዛይን የአርክቴክቸር እና ሌሎች ስራዎችን የመቆጣጠር የመከታተል ስራ ሰርተናል። ነገር ግን የግል ተቋማት ደግሞ በራሳቸው የማልማት ሂደቱ ላይ የጋራ ሆነው ሀገርን በጋራ ማስጠበቅ የተቻለበት ለግል ሴክተሩ ደግሞ ኢኮሲስተሙን እያነቃን እንዳለን የምናነሳበት ነው። ይሄን ስንል የናሽናል ሴኩሪቲ ቅድም የተነሳውን ብሔራዊ ደህንነት የምናስከብረው ታዳጊዎችን ስናለማ፣ የግል ሴክተሩን ስናሳድግ እኛ ደግሞ በተሰጠን ማንዴት ልክ እጃችንን በደንብ ዘርግተን ተደራሽ መሆን ስንችል ነው ብለን እናምናለን። ሌላው የሀገርን ብሔራዊ ጥቅም ከማስጠበቅና ከማረጋገጥ ጋር በተያያዘ ወቅቱ የሚጠይቀውን ስራ ማከናወን የሚጠበቅ ነው። ወታደር ድንበርን እንደሚያስከብረው አሁን ሳይበር ስድስተኛው ምህዳር እየሆነ መጥቷል። ከሌሎቹ የከፋ የሚያደርገው ደግሞ ጠላትን ወትረህ ተዘጋጅቶ የምንጠብቀው አይደለም ካልታወቀ ምንጭ አኖኒመስ ሆኖ ጠላት ሊመጣ ይችላል። ስለዚህ ለዚህ ዝግጁ የሆነ የሰው ሀይልና ቴክኖሎጂን መታጠቅ ይጠይቃል። የሀገርን ሉአላዊነት ለማስከበር የመጀመሪያው ብሔራዊ ጥቅማችን ላይ መሰረት ያደረገ ከሀገራት ጋር ትብብር የመፍጠር መረጃ የመለዋወጥ እና ተደራሽ የማድረግ ስራዎችን ይጠይቃል። በዚህ ረገድ እንግዲህ እንደ ሀገር ሁላችንም እንደምናውቀው ያለንበት ቀጠና ለብዙ ግጭቶች መንስኤ የሚሆን በተለይ አሁን ደግሞ በልማት በኢኮኖሚው እያደረግን ያለነው የብዙዎችን ቀልብ የሚስብ ለኢንቨስትመንት የሚፈለግ እንደመሆኑ ጭምር በአንጻራዊነት ደግሞ ጠላቶቻችን ከውስጥም ከውጭም በጋራ ሆነው ሀገርን ለማጥቃት በተለይ ጥቅማችንን የሚያሳጡ ነገሮች ላይ ተረባርበው ሲሰሩ እናያለን። ከዚህ አንጻር እኛም ሀያ አራት ሰባት ቁጭ ብሎ የሀገርን ዳር ድንበር እንደሚጠብቅ ወታደር በባህሪው በዲሲፕሊኑ ምሳሌ የሚሆኑ ሰራተኞችን ማፍራትና ለዛ ዘብ መቆምን የሚጠይቅ ነው ማለት ነው። የኛን ልዩ የሚያደርገው እንግዲህ ሁሌ ማንበብ ይጠይቃል። የኛ ዘርፍ በየቀኑ ቴክኖሎጂ በተፈጠረ ቁጥር ሳይበር ውስብስብ ነው። ከዛ ውስጥ የሚመጡ መረጃዎችን መረዳት፣ አናሊሲስ መስራት፣ መተንተን ለህግ አካላት ምቹ እንዲሆን ማድረግ ስራ ደግሞ መስራትን ይጠይቃል። የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ሀገር በቴክኖሎጂ ዘርፍ የሚያጋጥሙ የደህንነት እንቅፋቶችን በመቅረፍና በመክታት ረገድ የሚኖረው አስተዋጽኦ በቀላሉ የሚለካ አይደለም። ለዚህም ውጤታማነት የሁሉም አካል ንቁ ተሳትፎና የጋራ ስራን የሚጠይቅ ጭምር ነው። ሚናው በጣም ከፍተኛ ነው። በ21ኛው ክፍለ ዘመን ቀደም እንዳልኩት ሁሉም ከግለሰብ ጀምሮ ተቋማት እንደ ሀገርም ቴክኖሎጂ ማይጠቀም አካል የለም። ቴክኖሎጂ ካልተጠቀም ማደግ አችልም መቀየር አችልም። ስራን ያቀላጥፋል፣ ጊዜን ይቆጥባል፣ ኢፊሽንሲ አለው ኢፌክቲቭነስ አለው። በበርካታ ዘርፎች በጤናው ቴክኖሎጂ ያስፈልጋል። በትራንስፖርት ዘርፍ ከግዙፉ አየር መንገዳችን ጀምሮ ቴክኖሎጂ መጠቀም ግዴታ ነው። በጤናው ዘርፍ፣ በትራንስፖርቱ፣ በግብርናው፣ በሚሊተሪው ደግሞ በአሁኑ ጊዜ፣ በትምህርት ሴክተር፣ በከተማ ልማት ስማርት ሲቲዎችን ከመተግበር በሁሉም በኮሚኒኬሽን በግንኙነታችን በሁሉም ዘርፍ ቴክኖሎጂ ግዴታ ነው። ቴክኖሎጂ ከተጠቀምክ ደግሞ ኔትወርክ ያስፈልጋል። ኔትወርክ ስትጠቀም ደግሞ ኢንተርኔት ይመጣል። ያን ስንጠቀም ደግሞ መረጃም ለመለዋወጥ ማለት ነው። ግለሰቦችም፣ ተቋማትም፣ ሁሉም ሰው ቴክኖሎጂ ላይ ጥገኛ ነው። ያን ቴክኖሎጂ ደግሞ ስትጠቀም ተጋላጭ እንሆናለን። ተጋላጭነታችን ግዴታ አይቀርም። ጥቃት ይደርሳል። አጠቃቀሙ ላይ ክፍተቶች ይኖራሉ። ፋይናንስ ተቋማት ለምሳሌ በጣም በዚህ ላይ ተጠቂ ናቸው። እና ለአንድ ሀገር እድገት ቴክኖሎጂ ወሳኝ እንደሆነ ይህን ቴክኖሎጂ ደግሞ የሚጠብቅ ዜጎችን ከስጋት ተቋማትን ከስጋት መሰረተ ልማቶችን ከስጋት ሊጠብቅ የሚችል ተቋም ደግሞ በራሱ ትልቅ ሚና ነው የሚጫወተው የሀገርን ሉዓላዊነት ከመጠበቅ አንጻር። ኢንፎርሜሽን መረብ ደህንነት አስተዳደር በዚህ በአንደኛው ክፍለ ዘመን በጣም በጣም ትልቅ ወሳኝ ጉዳይ ነው። አለበዚያ ባንኮቻችን ለጥቃት ሰለባ ይሆናሉ። መሰረተ ልማቶቻችን ለጥቃት ሰለባ ይሆናሉ። ሲስተም አንዳንድ ጊዜ ሲዘጋ እናያለን። ትላልቅ ሀገራት ውስጥ አይሮፕላን ማረፊያዎቻቸው ሲስተማቸው ተበላሽቶ በሳይበር አታክ ሆኖ ለሰዓታት አገልግሎት ሲቆም በጣም ብዙ ኢንተረፕሽን ነው የሚፈጠረው፣ በጣም ብዙ ምስቅልቅል ነው የሚወጣው። ኢኮኖሚ ላይ ጫና አለው። ስለዚህ አሁን ለምሳሌ ትላልቅ መሰረተ ልማቶች ላይ ባንኮቻችን ላይ ፋይናንስ ስርዓት ላይ ጥቃት ቢደርስ በጣም አደጋዊ ከፋ ነው ለሀገር የሀገርን ሕልውና የሀገርን የመበልጸግ ወደ ኋላ የሚያስቀር ስለዚህ ዚህ የኢንፎርሜሽን መረብ ደህንነት አስተዳደር ሚናው ከሌሎች ሴክተሮች ከደህንነት ተቋማት ከመከላከያ ከነዚህ አይተናነስም ትልቅ ትልቅ ሀገራዊ ፋይዳ ያለው ነው እና ይሄ ሁሉም ግንዛቤ ሊኖረው ይገባል። እያንዳንዱ ህብረተሰብ፣ በኢንሳ ብቻ የሚተው አይደለም። ለዛ ተቋሚ ያስፈልገውን ድጋፍ እና እገዛ ማድረግ አለበት። ራስን ደግሞ ተቋሙ የሚያወጣውን መግለጫዎች፣ ተቋሙ የሚሰጠውን ትምህርቶች፣ ተቋሙ ጋር በጋራ መስራት። በጋራ መስራት ስንል እንግዲህ የተለያዩ ሴክተሮች የተለያዩ አካላት ባለድርሻ አካላት ተቋማት እያንን አሁን ለምሳሌ አንድ ሚኒስቴር መስሪያ ቤት ከወሰድ ግብርና ሚኒስቴር ቴክኖሎጂ መጠቀሙ የግድ ነው። ግብርናን ለማልማት ለማዘመን ቴክኖሎጂ ይጠቀማል። ያን ቴክኖሎጂ ሲጠቀም እስከታች ገበሬው ጋር ወርዶ ሲጠቀም፣ ያ ገበሬው አምራቹ በዚህ በመረጃ ዘመን በመረጃ ጦርነት ባለው ጊዜ አታክ እንዳይሆን ፕሮቴክት በሆነ መንገድ ከኢንሳ ጋር መስራት አለበት ግዴታ። ጤና ሴክተሩም ሁሉም ሴክተሮች አቅደው በጋራ ራሳቸውን ሲስተማቸውን ዲቨሎፕ የሚያደርጉትን የሚያበለጽጉትን ሶፍትዌር የሚጠቀሙትን መሳሪያዎች ቴክኖሎጂ በጠቅላላ ከጥቃት መጠበቅ መቻል አለባቸው። ያን ደግሞ ሊያደርግላቸው የሚችል ኢንሳ ነው። ከኢንሳ ጋር በሰው ኃይል በቴክኖሎጂ በሙያ በእውቀት በትብብር አቅደው መስራት ይጠበቅባቸዋል። እንደዛው እስከታች ወረዳ ድረስ በሁሉም ሀገሪቱ ክፍል ያሉ ማህበረሰብ አካላት ከክልሎች ጋር በትብብር እየሰራ ነው ያለው። ለምሳሌ ከካድስተር ጋር ከመሬት ጋር በተያዘ ሪፖርቱ ላይ ማይተነዋል። የምሬት ጋር ብልሹ አሰራር፣ ሌብነት ጋር የተያያዘ ብዙ ነገር እናያለን። ከስማርት ሲቲዎች ጋር በተያያዘ እና ከተማ ልማትም ለምሳሌ በርካታ ፋይዳዎች አሉት። ህብረተሰቡም ህዝቡም ኢንሳ የሳይበር ወር ብሎ የሚያደርጋቸው እንቅስቃሴዎች አሉ። በተለያየ ቋንቋዎች ደግሞ መረጃዎቹን የህብረተሰቡ ጋር ለማድረስ በተለይ በቴሌግራም በፌስቡክ በተለያዩ ሶሻል ሚዲያዎች የማጭበርበር ሊንክ በመላክ የዜጎችን አካውንት ሀክ በማድረግ በርካታ በደሎች ሚያደርሱ ስካመሮች አሉ። እነዚህ አጭበርባሪዎች ማለት ነው። እነዚህን ለመታደግ አጠቃቀሙ ላይ መረጃ ይሰጣል። ያንን በንቃት መከታተል ከህብረተሰቡ ይጠበቃል። ያንን ወስዶ ራስን፣ ሀገርን ከጥቃት ከማንኛውም ጥቃት መጠበቅ እገዛ፣ ድጋፍ ከተቋሙ መውሰድ ራስን አፕዴት ማድረግ ይፈልጋል ማለት ነው። ከእያንዳንዱ ዜጋም ይሄ ይጠበቃል ማለት ነው። መረጃውን ተደራሽ ለማድረግ ጥረት እያደረገ ነው ተቋሙ። ያን አፕሪሼት እናደርጋለን። ግን ታች ያለው አመራርም አሰራርም ስትራክቸሩም ያንን አስፍቶ መውሰድ አለበት። የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር የሀገር ራዕይና የመልማት ፍላጎት ከስኬት እንዲደርስ ቋሚ ኮሚቴው በክትትልና ቁጥጥር ስራው የተለያዩ ድጋፎችን እያከናወነ ይገኛል። ማንኛውም ስራ ያለ ክትትልና ድጋፍ ይሳካል የሚል እምነት የለንም። ቋሚ ኮሚቴው እኛ እንግዲህ በተለየ ድጋፍ የሚያደርግልን ተቋም ነን ብዬ ነው የማስበው። ይሄ ላመሰግን እወዳለሁ። በተቋሜ ስም እኔ ዋና ዳይሬክተር ሆኜ ከመጣሁበት ጊዜ ጀምሮ የምንጠይቃቸው ጥያቄዎች ስልጠናም ስናዘጋጅ ስልጠናውን በመሳተፍ በእውቀት የመምራት ልምድ ያለበት ቋሚ ኮሚቴ ነው እና በጣም ሊመሰገን ሊበረታታ የሚገባ ቋሚ ኮሚቴ ነው። በምንፈልጋቸው ጉዳዮች በተለይ ፖሊሲዎች በማውጣት አዋጅ በማውጣት ሂደት ውስጥ ትልቅ እገዛ እያደረጉልን ነው። ከዚህ በተጨማሪ እኛ እንድንበረታ ተጨማሪ አሳይመንቶችን በመስጠት ይሄ እኔ አላቅም ሌሎች ቋሚ ኮሚቴ ላይ ይሄ መኖሩን፣ በእኛ ግን አዳዲስ ነገሮችን እዚ ጋር ብትሰሩ የሚል በኢንፎርማልም በፎርማል መንገድም ሁሉም የቋሚ ኮሚቴ አባላት ብትሰሩ ብለው በማህበረሰቡ ቤታቸው ሲመለሱ በሚያዩት በአካባቢው ጉዳይ ላይ ጭምር ገዛ እኛ እንድንዘጋጅበት ያደርጋሉ። እንደምሳሌ ከቻይልድ አቢዩዝ ጋር ከኦንላይን ሴፍቲ ጋር ተያይዞ ጥናት እንድናደርግ እነሱ አግዘውን በተልኳችን መሰረት ከተለያዩ ተቋማት ጋር ጥናት አድርገን አሁን የህግ ማዕቀፍ እያወጣንለት ነው ማለት ነው። ይሄ ትልቅ የሚበረታታ ነገር ነው። ሌላው ሰራተኛ ላይ ማበረታታት እንዳለብን፣ እውቅና መስጠት እንዳለብን እሱም በመከሩን መሰረት ያደረጉልን ድጋፍና ሱፐርቪዥን የውስጥ ገቢን በማምጣት እሱ ላይም ድጋፍ እያደረግን ነው። በቀጣይ በምናዘጋጃቸው መድረኮች ደግሞ ግብረመልስ በመስጠት ክፍተቶቻችንን በመንገር እያሳደጉን እንዳሉ ላነሳ ወዳለሁኝ። የሀገር ሁለንተናዊ ክንውኖች በውጤት እንዲጠናቀቁ አስተዳደሩ የሚጠበቅበትን ኃላፊነት በላቀ ደረጃ ለመወጣት በቋሚ ኮሚቴው የተሰጡትን አስተያየቶች ወደ መሬት ማውረድ የሚጠበቅ ይሆናል። ከተሰጠን ምክረ ሀሳብም ወስደን የአንድ አመት እቅዳችንን የምንከልስ ይሆናል። ይሄ በተለይ በግብረ መልስ መልክ የቀረቡትን በቅድ ውስጥ ያል ያዝናቸውን ስራዎች ከማካተት አንጻር ነው። ግን አብዛኛው ግብረ መልስ ያው የመጀመሪያው ሩብ አመት የቅድ ዝግጅት ጊዜ ስለሆነ አችብ ያላረግናቸውና በቀጣይ ሩብ አመት አችብ የምናረጋቸው ስለሆኑ እነሱን አካተን በሚመጣው የግማሽ አመት ግምገማችን ላይ ከዚህ የተሻለ በተለይ የሳይበር ጥቃት ከመከላከል አንጻር 97.8 የሚለውን ወደ 100 ፐርሰንት ማድረግ እንዳለብን አንስተዋል። እሱን አሻሽለን እንግዲህ በተሰጠን ግብአት መሰረት እንሄዳለን። ነገር ግን

ዜሮ ዳይ አታክ የምንለው አለ። በዚህ ሴክተር በየቀኑ የሚፈጠር አታክ ስላለ የትኛውም ዓለም ላይ የሳይበር አታክ መቶ ፐርሰንት አችቭ አይደረግም። ወትሮ ዝግጅነቱን ግን ለማድረግ በዚሁ ቃል በገባነው መሰረት ተግባራዊ እናደርጋለን ማለት ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በሰጠው ግብረመልስ መሰረት የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር የሀገር የኢንፎርሜሽን መረብ ደህንነት እንቅፋቶችን ቀድሞ በመመከት የሀገር የልማትና የደህንነት ጉዞ ውስጥ ያለው ሚና በዓለም አቀፍ ደረጃ መረጃ ተወዳዳሪነቱን በሚያረጋግጥና በሚያስቀጥል ቁመና ውስጥ መቀጠል የሚጠበቅ ነው። እንግዲህ በቀጣይ የሚሰሩ ስራዎች አሉ። በተለይ አሁን ባለንበት ዘመን ኢትዮጵያ እያንሰራራች ነው። ኢትዮጵያ እድገቷን የማይሹ እድገቷን የማይፈልጉ አካላት አሉ። በተለይ የኢትዮጵያ ጂኦ ስትራቴጂክ ቁመና እየተስተካከለ ያለበት ሁኔታ ነው ያለው አሁን። በተለይ ታላቁ ህዳሴ ግድባችን ከተመረቀ በኋላ ጂኦ ስትራቴጂክ ቁመናችን፣ ተጽዕኖ ፈጣሪነታችን፣ ተሰሚነታችን የመልማት የልማት ጉዞችን እየጨመረ ጉዞው ተጀምሯል ማለት ነው። ይህንን የማይፈልጉ የኢትዮጵያን በሁለቱ ውሃዎች ላይ ያላትን ህልውና እንዳትጠቀም ተገፍታ ለረጅም ዓመታት ቆይታለች። አሁንም ያንን የማይፈልጉ አካላት አሉ። ስለዚህ ይሄ አሁን በተለይ እንደዚህ አይነት ትላልቅ ሜጋ ፕሮጀክቶች በተለይ የተበሰሩበት ነው። በጉባ ምረቃ ስነስርዓት ላይ እነዚህ ሜጋ ፕሮጀክቶች ኢትዮጵያን ወደ ከፍታ የሚወስዱ ናቸው። የማዳበሪያውም፣ የጋዙም፣ የኤርፖርት መሰረተ ልማት ያስቀመጥንበት ትላልቅ ግዙፍ ሜጋ ፕሮጀክቶች ኢትዮጵያ መሰረተ ድንጋይ ያስቀመጠችበት የተመረቁም፣ አሁን በቅርብ የሚመረቁም እነ ኮይሻም አሉ። እንደዚህ አይነት ትላልቅ ሜጋ ፕሮጀክቶች እየሰራ ባለበት ጊዜ ሀገርም፣ ኢኮኖሚዋም ተደማጭነቷም እየጨመረ ባለበት ጊዜ ኢኮኖሚ እያደገ ባለበት ጊዜ አንደኛ የቴክኖሎጂ ፍላጎት በጣም ይጨምራል። ሀገሪቷ እንቅስቃሴው በጣም ከፍ ይላል። ያኔ ደግሞ ከዛን ያንን ተከትሎ የሚመጣ ጥቃቶች ይኖራሉ። አንድ ፖለቲካ ፍላጎት ያላቸው አሉ። ኢትዮጵያን መልማት ማይፈልጉ የራሳቸው ፖለቲካ አጀንዳ ማሳካት የሚፈልጉ ኢትዮጵያ ጂኦ ስትራቴጂክ ቁመና ኮስሞ እንዲቀር የሚፈልጉ ታሪካዊ ጠላቶቻችን አሉ። እነዛ የሳይበር አታኩን እየጨመሩ መሄዳቸው አይቀርም። እነዚህን መመከት ያስፈልጋል። ቀድሞ መገኘት ያስፈልጋል። ተቋሙ ከበፊቱ የበለጠ ውስጥ አቅሙን አደራጅቶ አጠናክሮ እንዲሁም አሰራሩን ለማዘመን ለማሻሻል የሚያስፈልጉ የአዋጅ ማሻሻያዎች ክፍተቶች ካሉ የህግ ክፍተቶች ካሉ እኛ በሰጠን ኃላፊነትና ተግባር ለማሻሻል ዝግጁ ነን። ይህንን ማድረግ አለበት። ሌላ በቴክኖሎጂ ራሱ ማዘመን አለበት። ጥቃቶችን ቅድም እንዳልኩት ቀድሞ የሚተነብይ ከዛ ደግሞ ምላሽ የሚሰጥ ጥቃት ሲደርስ ደግሞ የሚመክት አካል መሆን አለበት። ተቋሙ በዓለም አቀፍ የመመዘኛ ስርዓት ኢንዴክስ አለ፣ እንደዚህ አይነት ተቋማት የሚመዘኑበት ከዛ አንጻር ራሱን እየፈተሸ ክፍተቶቹን በአስቸኳይ እየሞላ ሀገሪቷን ብሔራዊ ጥቅም ማስጠበቅ ትልቅ ኃላፊነት ተልዕኮ የተሰጠው ተቋም ነው። ስለዚህ ባለም አቀፍ የመለኪያ ኢንዴክሶች መሰረት ራሱን እየፈተሸ እኛም በፋይናንስም በበጀትም እንደግፋለን እንደ ምክር ቤት ምንችሎን እገዛ እናደርጋለን። በመስክ ምልከታም ሄደን እያየን የበኩላችን ሀሳብ እየሰጠን ነው። እነዚህ እነዚህ ነገሮች በማድረግ ሀገሪቷን ሉአላዊነት የሀገሪቷን ብሔራዊ ጥቅሞች መሰረተ ልማቶች ከጥቃት በመጠበቅ የዜጎችን ደህንነት መጠበቅ ኃላፊነት አለበት። ይህንንም ለመወጣት ቅድም እንደዚህ ያልኳቸውን ነገሮች በፍጥነት ትኩረት ሰጥቶ በግብረ መልስም ሰጥተናል። እነዚህ ነገሮች ካከናወነ ውጤታማ ይሆናል ብለን እናስባለን። ሀገር በየዘርፉ የምታደርገው የመበልጸግ ጉዞ በልዕልና ይሰምር ዘንድ ሁሉንም ባለድርሻ አካል ያማከለ የኢንፎርሜሽን መረብ ደህንነትን ማረጋገጥ ፋይዳው ቀላል አይደለም።